ለኢትዮጵያ አትሌቲክስ በዓለም ከፍ ያለችበት ስሟን በደማቅ የጻፈችበት ባንዲራዋን ከፍ ያደረገችበት ነው። በዚህ መለያ በሆነው አትሌቲክስ አሁን አሁን በርካታ የትጥቅና የስፖርት ቁሳቁስ አምራች ተቋማት ብቅ እያሉ ይገኛሉ። በአትሌቲክሱ የኢትዮጵያ ስፖርት አካዳሚ ዋና አሰልጣኝ የሆኑት አቶ ተሾመ ከበደም ቀደም ሲል በአትሌቲክሱ በአዲዳስና ናይክ ተይዞ የነበረው የበላይነትን አይተው በርካታ ተቋማት በፉክክር ላይ እንዳሉ ይገልጻሉ። ከሩጫ ጋር ተያይዞ የሚሰሩ ስፖንሰሮች አሉ። እነሱ ምንድን ናቸው? አዲዳስና ናይኪ ናቸው የሚታወቁት የነበረው። እነሱ እንግዲህ ለረጅም ዓመት አትሌቶቻችንን አግዘዋል። እውነት ለመናገር በተለያዩ በኮንትራት ያግዛሉ። ይሄ ማለት ደግሞ በውጭ ምንዛሬ ነው ውላቸው ማለት ነው። ከዛ ውጭ ትጥቆችን ያስገባሉ። ከዛ ውጭ ደግሞ የተለያዩ ውድድሮችን ያመቻቻሉ። ከዛ ውጭ ኢቭን እስከ ማቴሪያል እስከ ማገዝ። አሁን አሁን ደግሞ እንደነ አሲክስ የመጡ አሉ፣ ላይኒንግ የመጡ አሉ። እንዲሁም ደግሞ ኦን ኦን የመጣለ በሚገርም ሁኔታ ሰፊ ኮምፒቲሽን ውስጥ ገብተዋል። አሁን በሀገራችን ላይ እርስ በርስም የሆነ ኮምፒቲሽን ስላለ በተቻለ መጠን የሚሰጡትን ሰርቪስ ከፍ አድርገው አዳዲሶች እየመጡባቸው ነው ያሉትን አሰልጣኙ የእነዚህ ተቋማት መምጣት ለኢትዮጵያ አትሌቲክስ አስተዋጽኦ ከፍ ያለ ነው ይላሉ። በመሰረታዊነት ከአትሌቶች ጋር ሲስማሙ የሚስማሙት በውጭ ምንዛሪ ነው ኮንትራት። ከዛ ውጭ ደግሞ ትጥቅ ለአትሌቶች በተለይም አገራችን አሁን በተለይ ሩጫው ላይ በጣም ችግር የሚሆነው ምንድነው? ወደ ስታንደርድ ልንመጣ ያልቻል ነው። ወይም ሳይንሳዊ ትሬኒንግ ልንሰጥም ማንችልበት አንዳንድ ማቴሪያሎች ያንሱናል። በስፖርቱ ዙሪያ በተለይም እዚህ የሚመረቱ ነገሮች ስላልሆኑ ከውጭ ነው የሚመጡት። ስለዚህ እነዚህ ደግሞ ካምፓኒዎች መሰረት የሚያደርጉት በተለይ የሩጫ ጫማና ልብሶች አልባሳት ላይ መሰረት አድርገው ስለሚመጡ እነዚህ እነዚህ ነገሮች በጥራትና በኳሊቲ ደረጃቸውን ጠብቀው ወደ ሀገራችን የሚመጡበት መንገድ እየተመቻቸ ነው ማለት ነው። ይሄን አገኘን ማለት እኛም እንደ ሀገር ስታይ በተለያዩ ውድሮች በተለይ ሮድሬሶች ላይ ረጃጅም ርቀቶች ላይ አንዳንድ ደግሞ ትራኮች መካከለኛ አካባቢ ረጅሙም አካባቢ የምታየው ውጤት አሁን በዚህም የመጣም ነው። ምክንያቱም የሚመጡት ለማስታወቂያ ነው። ልብሱን ለብሰው እንዲሮጡ ነው የሚፈራረሙት። አንደኛ በመሰረታዊነት ይሄን ልብስ ደግሞ ለብሰው እንዲሮጡ ምን ያመቻቻሉ? እነ ካምፓኒዎች ውድሮችን ያመቻቻሉ ማለት ነው። በማናጀሮች አማካኝነት አድርገው ውድሮች ያመቻቻሉ። እነዛ ውድድሮች ላይ እየተሳተፉ እየተሳተፉ ልጆች ያው አሁን ሀገራችን ያለችበትን ደረጃ ያው ማየት ይቻላል። በተለያዩ ውድድሮች ላይ ውጤታማ እየሆኑ ነው ያሉት ማለት ነው። አሁን ላይ የተለያዩ አትሌቶች ከነበሩበት ተቋም ወደ ሌላ ተቋም በመቀየር አዳዲስ ውሎችን እያሰሩ ይገኛሉ። ይህ የአማራጭ ተቋማት መብዛት ደግሞ ለአትሌቶች ጥቅሙ ቀላል እንዳልሆነም አሰልጣኙ ይናገራሉ። አሰልጣኙ የኢትዮጵያ አትሌቲክስ ፌዴሬሽንም የእነዚህን ትጥቅ አምራቾች ቁጥር መብዛት እንደ ድል ተጠቅሞ አማራጮችን ማየት እንዳለበትም ይጠቁማሉ። የኢትዮጵያ አትሌቲክስ ፌዴሬሽንም ነሰሰል የግድ ለምን አዲዳስ ብቻ ይቆያል? አሁን ገበያው ኮ ሰፊ ነው በጣም ማለት ጨረታ ማድረግ ይችላል፣ ጨረታ ማውጣት ይችላል። ደልሹር በቃ እኔ እርግጠኛ ነኝ አሁን እንደዚህ አይነት ኦፍኮርስ የተሻለ ነገር ሳያገኝ አልቆየም ብዬ አስባለሁ። ነገር ግን አሁን እንደዚህ አይነት ቢያጫረት የኢትዮጵያ ቲም የኢትዮጵያ ቲም በዓለም አትሌቲክስ ላይ የኢትዮጵያ አትሌቶች ያላቸውን ተጽዕኖ ይታወቃል። በሚገባ ከፍተኛ ተጽዕኖ አላቸው። ስለዚህ ያንን ተጽዕኖ ለማግኘት ለመጠቀም ማንም የውጪ ካምፓኒ የማይፈልግ የለም። ይሄን ናሽናል ቲሙን ለመውሰድ ማለት ነው፣ ናሽናል ቲሙ ላይ አርማውን ለመውሰድ አሁን አዲዳስ ልክ የኛ አሁን ስፖንሰር የረጅም ጊዜ ስፖንሰራችን ነው፣ ባለውለታችን ነው። እውነት ለመናገር ግን ደግሞ ከጊዜው ጋር መሄድ ያለበት ይመስለኛል ፌዴሬሽኑ። እና እርግጠኛ ነኝ አሁን የሚሰጠውን ነገር ብዙ በብዙ መልኩ ሊያገኝም የሚችልበት እና አቅም ኖሮት እሱም በሚገባ ስፖርቱን ያለውን እቅዶች በሚገባ የሚወጣበትና የሚፈጽምበት ሂደት ይኖራል ብዬ አስባለሁ። እኔ እንግዲህ ምናልባት ይህን ሳያስቡ ይቀራሉ የሚል እምነት ባይኖረኝም ግን ግን የግድ በዚህ ደረጃ መጓዝና ማሰብ አስፈላጊ ነው። አቶ ተሾመ የስፖርት ማናጀሮችም በስፖንሰርሺፕ ስምምነታቸው ላይ የሀገርና የአትሌቶችን ጥቅም በተሻለ መልኩ ማድረግ በሚችሉባቸው ጉዳዮች ላይ መስማማት እንዳለባቸውም ይመክራሉ። ማናጀሮቹም እኛ ሀገር ያሉ ኢትዮጵያን ማናጀሮች በጣም ለነሱ ያለ የመልእክት ምንድን ነው፣ በተቻለ መጠን ኮንትራት ሲፈራረሙ ከማቴሪያል አንጻር እንዲረዱን፣ እንዲያግዙን ኮንትራት ያላቸው ልጆች ብቻ ሳይሆን እን ኮንትራት የሆኑ በሰለ የሚሰሩ ልጆችን በተለያዩ መልኩ የሚደግፉ ማስደረግ። ከዛም ባለፈ ደግሞ ለምንድነው ትራክ የማያስገነቡት? ለምንድነው አንዳንድ ካምፖች የማያሰሩት? እነ ፈረንጆች ማድረግ ስለሚችሉ ማለት ነው። አቅም አላቸው እነሱ ብር አላቸው። ስለዚህ ለኛ ከባድ ነው፣ ለነሱ ቀላል ነው። ስለዚህ ፊርማዎቻችን ላይ አንዳንዴ ስንዋዋል እዚጋ አንድ ካምፕ ቢሰራብልብኝ እኔ አሁን እዚጋ ኮንትራት ያለው ልጅ እኔ ጋር አስር ካለ ነገ 40፣ 50 አውጣለሁ የዞሮ ዞሮ ያ በዛ ማለት ለሀገር ውጤት ነው። ዞሮ ዞሮ ናሽናል ቲም ሲሆን ናሽናል ቲም ነው። ከዛ ውጭ ግን ይሄ ቢዝነሱን ማስፋቱም ብልጥ ሆኖ ደግሞ ሲፈራረሙ፣ እነዚህ አይነት ነገሮችን መጨማመር ለሀገር ትልቅ ነገር ነው።